ዛሬ ጉቶኛለሁ እንዲሁም ደግሞ ለእናንተ ይጠቅማችኋል ብዬ ከራሴ ከደረሰብኝ ነገር፣ በተለይ ደግሞ እናንተ ጠለቤትም ያላችሁ እንዲሁም ደግሞ ውጭ የምትሰሩ ቤቶች ከዚህ ነገር ተጠንቀቁ ማለት ነው። በተለይ ደግሞ እናንተ ማድረግ የሌለባችሁ ነገሮች አሉ ማለት ነው። እኔ ወላ በራሴ ስላጋጠመኝ ነው ደንግጬ ነው። ዛሬ በጣም እየተንቀጠቀጥኩ ነበር ያልኩት። ለምን እዚህ ቤት ለአምስት አመታት፣ አሁን አራተኛ አመት ጨርሼ ወደ አምስተኛ አመት እየገባው ነው እና ይህን ነገር እስካሁን አላሰብኩትም። ይሆን አለም ብዬ አስቤ አላቀም ማለት ነው እና በጣም ስለደነገጥኩኝ ለእናንተ ያስተምራችኋል ብዬ ስላሰብኩ ነው ዜላቸው የመጣሁት። ቪዲዮን እስከ መጨረሻው አዳምጣችሁ ላይክ ሼር ማድረጋችሁን አትርሱ፣ ይባካችሁ ሐባይቢ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሐባይቢ እንዴት ናችሁ? ሰላም ናችሁን? ይጋውል ሰላም ነው። አላህ ሱብሃነ ወተዓላ በያላችሁበት ሰላማችሁን የብዛለኝ ወጥቶ ከመቅረትና ከክፉ ነገር ከመጥፎ ነገር ሁሉ አላህ ይጠብቃችሁ እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። በአጋጣሚ ሳላ ላይ ቁጭ ብዬ ነበር። እዚህ ጋር የምትመለከቱት ካሜራ ነው። ቤቱ ሁሉ ካሜራ በካሜራ ነው። ግን ሴትዋ በአጋጣሚ ይህንን ነገር ካመጠችው ብዙ ጊዜ ሆኗል። ከአምስት በላይ አለ። ይሄ ክፍሉ አለ፣ ሳላ ላይ አለ። እንዲሁም ደግሞ መጥበቅ ውስጥ ደግሞ በእንትን በግርግዳ ላይ የተሰቀለ ነው ያለው እና ውጩ ሁሉም ቦታ ካሜራ በካሜራ ነው ቤቱ ማለት ነው። እና እኔ ለካሜራ ካሜራ ለመኖሩ እኔ አልጨነቅምም። አስቤበትም ተጨንቄም አላቅም። ለምን እኔ የምሰራው ስራዬ ነው። እናንተም ካሜራ ያለበት ቤት የምትኖሩ እንዳትፈሩ በጭራሽ። ማን ነው አንዳንድ ልጆች ካሜራ ስላለ ብቻ መዳሜ ታይኛለች ብሎ ምግብ ሳይበሉ የሚቆዩ ልጆች አሉ። እየተራቡ ስራ ይሰራሉ ከዛ እንትናቸው ጉልበታቸው ይደክምና፣ መጨረሻ ላይ ግን የበሽታ ቤት ነው የምትሆኑት ማለት ነው። ካሜራ ኖራ ኖራ እናንተ የሚያስጨንቃችሁ ነገር የለም። ግን መጠንቀቅ ያለባችሁ ነገር ምንድን ነው? እናንተ ስራችሁን ስትሰሩ ስራችሁን አውቃችሁ ያልሆኑ ሀረካት ከማድረግ ያልሆኑ ንግግሮችን ከማነገር ተቆጠቡ ማለት ነው። ለምን ይህ ነገር ድምጻችሁን የእያንዳንዱን ይቀዳል፣ እንዲሁም ደግሞ ትራንስሌት ያደርጉታል ማለት ነው። ባካችሁ እህቶቼ፣ ስለ እነሱም፣ ስለ ቤተሰቦቹም፣ ስለ ልጆቿም ይሁን በጭራሽ መጥፎ ቃላቶቹን እንዳትናገሩ ማለት ነው እና ዛሬ ያጋጠመኝን ነገር ልንገራችሁ። በአጋጣሚ ይህ ሳላ ላይ ቁጭ ብዬ አላውቅም፣ ወላሂ ነው የምላችሁ። አንድም ቀን ሳላ ላይ ቁጭ ብዬ አላውቅም። ወይ ብቀመጥ መጥበቅ ውስጥ ነው ወይም ደግሞ የምገለጥ ልጆቹ የሚተኙበት ቦታ አለ ህጻናቶቹ ማለት ነው። እዛ ሄጄ ነው የምቀምጠው። ስራዬን ጨርስ ካረኩ በኋላ እዛ ሄጄ ተነባለ። እዛ ላይ ገደም ምላለው ማለት ነው። ወይ ካልሆነ ደግሞ ሰላቴን ለመስገድ ወደ ፎቅ ወጣና ቢያንስ ለአንድ ሰዓት ለምናምን ክፍሌ ላይ ነው ቁጭ ምለው ማለት ነው። እና በአጋጣሚ ስልኬ ቻርጅ ጨረሰ። እኔ ማታ ሳላደርገው ነበረ ነበር ያደርኩት። ለምን እኔ ብዙ ጊዜ ስልኮች ይፈነዳሉ ምናምን ሲባል ስሰማ ክፍሌ ውስጥ ስተኛ ቻርጅ ማድረግ ትቻለው። እና በአጋጣሚ ቀንም ላይ ቻርጅ አላደረግኩትም ነበረ። ሻሃን አለቀብኝ። ማን ነው ሴትዋ ደግሞ ወደ ፎቅ እንዳትወጪ ልጆቹ የሚፈልጉት ነገር ስለሚኖር፣ ወንዶች ውጭ ላይ ያሉ እነሱ የሚፈልጉትን ነገር ትሰሪያለሽ፣ ወደ ፎቅ እንዳትወጪ ወይም ደግሞ እነሱ መጥበቅ ውስጥ መጥተው እንዳያጡሽ ነው ያለችኝ። ስትወጣ ማን ነው ውጭ ላይ ነው የወጣችው። ለምን ልጁ ትንሽ መጥበቅ ላይ በጥቶ ካጣኝ ደውሎ ነው የሚናገራት ማነው። እኔ ደግሞ ከሴትዋ ጋር መጨቃጨቅ ወይም ደግሞ ንግግር ምናምን አልወድም። ገባችሁ ስለዚህ ወይ እንትን ያ እንዳልኳችሁ መገለጥ ላይ የምተኛበት ቦታ ደግሞ እንትን ገደም የሚልበት ቦታ ደግሞ እንትን ሻሃን የለም ማለት ነው ሻሃን እየፈለኩኝ ሳላ ላይ እንትን ከነበጠገብ ሻሃን አገኘሁና እዛ ቁጭ ብዬ እንትን ቻርጅ እያደረኩ በዛው እየጎረጎርኩ ነበረ በነገራችን ላይ ቻርጅ አድርጎ መጎርጎር ራሱ አይፈቀድም እንትን አይፈቀድም ሳይሆን አደጋ ነው ለማለት ነው። ግን ይህንን እያወቅኩ ራሱ እየጎረጎርኩ ነበረ። ማን ነው ለምን ቻርጅ አደረገ አላደረገ ብዬ ዋትሳፕ እንትን ሚሴጅ ሲመጣ ድምፅ ተሰማኝና ሄጄ እሱን እያየው ነበረ ማለት ነው። ከዛ ለካ ሴትዮዋ አይታኛለች፣ ሳላ ላይ እንደተቀመጥኩ አይታኛለች። እንገባችሁ እኔ ውጭ ላይ ሆና እኔን ትከታተላለች ብዬ አላሰብኩም። አስቤውም አላቅም። ካሜራ እንዳለ ካለም አልቆጥረውም፣ እንዳለም አልቆጥረውም፣ እረሰዋለሁ በአጠቃላይ ማለት ነው። ገባችሁ ይቅርታ ታባይቢ ስልክ ገባብኝ እና ምን እያልኩ ነበረ? ጠፋብኝ፣ ወላሂ ይቅርታ አድርጎልኝ እና አይዋ፣ አስቤውም አላውቅም፣ ቦታም አልሰጠውም፣ እንደሌለ ነው የምቆጥረው። ለምን ስራዬን ነው የምሰራው፣ እኔ ያለብኝን እንትን ያለብኝን ወይም ደግሞ እንትን ምንድን ነው የሚባለው? ቢስሚላሂ ረህማን እናንተ፣ ስልኩ ቃልቤን ወሰደው ይቅርታ እና መብትና ግዴታዬን አውቄ ነው የምሰራው ማለት ነው። ከሴቷ ደግሞ በስራዬ በኩል አንድም ቀን ተጨቃጭቀን እናቅም። እውነት ነው ከተኘው ቶሎ አንነሳም። በዚች ቦታ በጣም ብዙ ጊዜ እንጨቃጨቃለን። ለምን ማታ ላይ፣ ቀን ላይ መጥበቀው ላይ ሆኜ እንቅልፍ ያቀላፋኛል። ከፍልስ ገባ እንቅልፍ ወዴት እንደሚሄድ አላቅም። እየተገላበጥኩ እየተገላበጥኩ በሀሳብ ተሞልቼ በቃ ወዲ ወዲ ስል ጭንቅላቴ ሲያመኝ ስልኬ ነው የሚገረግረው። እኔ ሁላችሁም እንደኔ እንደሆናችሁ አላቅም። እኔ ግን ይሄ በሽታ አለብኝ ማለት ነው ስላችሁ ወላሂ መጥበቅ ላይ ቁጭ ብዬ እንቅልፍ ይመጣብኛል፣ ያንቀላፋኛል። ክፍል ሲመጣ የት እንደሚሄድ አላውቅም። ገደም ስል እንቅልፍ የሚባል ነገር አይመጣኝም። ሱቤ ዘግጄል የሚነሳበት ሰዓት ሲጠጋ ነው እንቅልፍ የሚመጣው። ገባችሁ? በዚህ ነገር ደግሞ ከሴትዋ ጋር ብዙ ጊዜ እንጣላለን። ቶሎ አትነሽም ወይም ታች ተኝትለኛለች። ታች ለመተኛ ደግሞ ልጆቹ በጣም ይጨቃጨቃሉ ማለት ነው። ድምፃቸው ምናምን ይረብሻል። እና እንደነገርኳችሁ ሳላ ላይ ቁጭ እንዳልኩኝ አይታኝ አለች፣ ለካ አይታኝ። ልጆቹ ደግሞ ውጭ ላይ ሆኖ እራት እንደሚፈልጉ ነግረዋታል። ስልኬ ላይ አልደወለችም። ወላሂ ስልኬን ቻርጅ አድርጌ አጠገቤ ነው ያለው። ሌላ ጊዜ ስልኬን ነው የምደውለው። በዚህ ካሜራ እናገረችኝ። ሀባይቢ ወላሂ አጠገባችሁ በሚታዩት ካሜራ ነው። ሽታም አውላዲቡን አሻ ያለጉሚ ሰው ያለችኝ ማለት ነው። ደነገጥኩኝ። ቢስሚላሂ እኔ በቃ ከቤት ውስጥ የሆነ ምን የሆነ ነገር ላይ ላይ በቃ ምን ብዬ ልንገራችሁ፣ ወላሂ እንደ መብረቅ ነገር ነው ድምፁ ደግሞ ጩኸቱ፣ ጩኸት እንዳይመስላችሁ ከፎቅና መዲሩን እንዳለ ነው የሚሰማው ማለት ነው። ምንም ነገር ሳትል ሽታ ምናምን ሳትለኝ፣ ሽታ ያለ ጎሚ ሰዊ አሸበ አውላድ ዲብጎን ይብጎን አለችኝ ማለት ነው። ከዛ እኔ ድምፁ ከካሜራ ነው የወጣው ብዬ ከነ ጭራሹ አላሰብኩትም ወላሂ ነው ምላችሁ አላሰብኩትም። ከዛ ብስሚላህ ረህማን ረሂም ብስሚላህ ረህማን ረሂም እያልኩ እየተንቀጠቀጥኩ ነው። ከዛ እህደ እህደ ሽታ እና ከልምክ ብል ካሜራ አለችኝ ማለት ነው። ተረጋጊ ተረጋጊ፣ በካሜራው ላይ ነው እያወራሁሽ ያለሁት አትደነግጪ፣ ተረጋጊ አለችኝ ማለት ነው። እኔ ለምን እስካሁን እንደዚህ እዚ ቤት እስካሁን ስቆይ በዚህ ካሜራ አውርታ አታውቅም፣ ስታወራም አልሰማዋትም፣ ካሜራ እንደሚወራበትም አልሰማም። ለምን እሷ ውጭ ሆና ሌላ ቦታ ላይ ዘህምያ የሚባል ቦታ ተሳፍራ፣ ከዛ እዚህ በካሜራ ታወራኛለች ብዬ አስቤም ወላሂ ላዚም ሀሊም አላቀም ገባችሁ? የደነገጥኩት ድንጋጤ ድንጋጤ እንዳይመስላችሁ፣ ወላ እየተንቀጠቀጥኩ አሁን። ለእናንተ ቪዲዮ ሊሰራ ሲል ነው የተረጋጋሁት ትንሽ። ማን አሁን ራሱ ልቤ ይመታል። እና የምትናገሩት ነገር ካሜራ ላይ ይሰማል። የተኛውን ቦታ ሆነው እናንተ ምን እንደምታወሩ፣ ምን እንደምታደርጉ የእያንዳንዷን ነገር ጠየኳት ማለት ነው እንትን እዛው ቦታ ላይ ሆኜ እንዴት አወቅሽ? እኔ እዚህ እንዳለው ስላት፣ እያየሁሽ እኮን አለችኝ። ማለት እንዴት ነው ያወራሽው? ታዲያ ምናምን ስላት፣ እንደፈለግሽ ማውራት ትችያለሽ፣ እንደውም ከፈለግሽ የአንቺን ቋንቋ ራሱ አድርጌ በአንቺ ቋንቋ ራሱ አንቺን ማናገር እኔ እዚህ ሲናገር እሱ ወደ አማርኛ መገልበጥ ይችላል አለችኝ። ማን ነው ከዛ ደነገጥኩኝ። ይሄንማ ለእህቶቼ መናገር አለብኝ አልኩና መጣሁኝ። ይላችኋለሁ የምታወሩትን ነገር መርጣችሁ አውሩ። ከክፍላችሁ ስትገቡ ስልክ አውሩ እንጂ፣ ወላሂ ሳላ ላይ ሆናችሁ፣ መጥበቅ ላይ ሆናችሁ፣ የተኛውን ቦታ ሆናችሁ ስለነሱ መጥፎ ነገር በጭራሽ አታውሩ። አላህ ይጠብቃችሁ፣ የሚጠብቀንም በሰላም ያወጣናላ፣ በሰላም ለሀገራችን ያብቃን። ወዳችኋለሁ ሀባይቢ ከናዳ በላይ ደግሞ አላህ ይውደዳችሁ፣ ከክፉ ነገር ይጠብቃችሁ። ላይክ ሼር ማድረጋችሁን አትርሱ። አመሰግናል።